የመጀመሪያው በትግራይ ክልል የምክክሩ ሂደት አለመጀመሩ እሱ አንዱ ዋነኛው ተግዳሮት ነው። በተደጋጋሚ ሲገለጽ እንደነበረው ይሄ የኢትዮጵያ ሀገራዊ ምክክር ሁሉን አካታች የምክክር ሂደት መሆን እንዳለበት በግልጽ ኮሚሽኑን ባቋቋመው አዋጅ ተደንግጓል። የትኛውም አካል መሳተፉ ለሀገራዊ ምክክሩ ውጤታማነት ወሳኝ ነው፣ ምንም ጥያቄ የለውም። ስለዚህ የትግራይ ክልል ሕዝብ በዚህ ሂደት መሳተፍ ይኖርበታል እና ያን ለማድረግ ከፍተኛ ጥረት ነው የተደረገው ከፕሪቶሪያ ስምምነት ጀምሮ ማለት ነው። ከዛን ጊዜ ጀምሮ የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ ጊዜያት መቀሌ ድረስ በመሄድ የሚመለከታቸውን አካላት አነጋግሯል። እዚህም ሰዎችን፣ አመራሮቹን ጋብዞ በዚሁ ዙሪያ አነጋግሯል እና በጣም ከፍተኛ ጥረት ሲያደርግ ነበር የቆየው እና ክልሉ ማለት ህዝቡ፣ የትግራይ ህዝብ በምክክሩ ሂደት እንዲካተትና ትርጉም ያለው ተሳትፎ እንዲኖረው ኮሚሽኑ ባለው ጽኑ እምነት ከፕሪቶሪያ ስምምነት ማግስት ጀምሮ የተለያዩ ጥረቶችን ሲያደርግ ቆይቷል። በተለይ ከ2017 ዓ.ም መጨረሻ ጀምሮ በክልሉ ካሉ ባለ ድርሻ አካላት ጋር በተከታታይ ገንቢ ውይይቶችን አድርጓል። በክልሉ ጊዜያዊ አስተዳደር እና የተለያዩ ባለ ድርሻ አካላት በኩል አብዛኛው ፖለቲካዊ ይዘት ያላቸውና ከፕሪቶሪያ ስምምነት አተገባበር ጋር የተያያዙ ጥያቄዎች ሲነሱ አስተውለናል። እነዚህ ጥያቄዎች በአብዛኛው ከፌዴራል መንግሥት ጋር የተያያዙ ሆነው በመገኘታቸው እነዚህኑ ለመንግስት ከፍተኛ የስራ ኃላፊዎች በማቅረብ መፍትሄ እንዲፈለግላቸው በእኛም በኩል ፊት ስናደርግ ቆይተናል። ችግሮቹ ባለመፈታታቸው ባለመፈታታቸውና ባለመፈታታቸው የጀመርነው ስራ በእቅዳችን መሰረት መከናወን አልቻለም። ከትግራይ አንጻር እንግዲህ በዚህ ደረጃ ነው ያለነው። አሁንም ግን ጥረታችንን ቀጥለናል። በርካታ ስራ ተሰርቷል። የዩኒቨርሲቲ መምራንን እዚህ አምጥተን ከነሱ ጋር ውይይት አካሂደናል። በትግራይ ክልል ያሉ የሚዲያ አካላትን ተወካዮች እዚህ አዲስ አበባ ድረስ በመጋበዝ የምክክር ጽንሰ ሀሳብን ጨምሮ እዛ ክልል ውስጥ እንዴት ልንሰራ እንደምንችል ምክረ ሀሳብ እንዲሰጡን የሚያስችል ስራ ሰርተናል ከተለያዩ ባለድርሻ አካላት ጋር ምሳሌ ከሲቪል ማህበረሰብ ድርጅቶች ተወካዮች፣ ከፖለቲካ ፓርቲዎች ተወካዮች ጋር የዲፕሎማሲ የፐብሊክ ዲፕሎማሲ የሚባል አንድ አካል አለ እዛ እና ጠንካራ የሆነ ተቋም ነው። ከሱ ጋር ከህወሀት ጋር አመራሮች ጋር ከጊዜያዊ አስተዳደሩ እና ካቢኔው ጋር ማለት ከጊዜያዊ አስተዳደሩ ፕሬዚደንት እና ከካቢኔው ጋር ያለምንም መሰልቸት በተከታታይ የዚህን ምክክር አስፈላጊነት በማሳየት የሁለቱንም ልዩነት በማሳየት እዛ የሚቀርቡ ጥያቄዎች እና ይሄ በፍጹም አላደለ ይኖ መወሳሰብ እንደሌለባቸው ራሳቸውን ችለው መሄድ እንደሚገባቸው ለማሳየት ጥረት አድርገናል። ሌላው እንግዲህ የገጠመው ተግዳሮት ኮሚሽኑ የፖለቲካ ፓርቲዎች ተሳትፎ ምሉዕ አለመሆን ነው። ምሉዕ አለመሆን በኢትዮጵያ ውስጥ እየተንቀሳቀሱ ካሉ የፖለቲካ ፓርቲዎች መካከል ከ80 በመቶ ያህሉ በምክክር ሂደቱ ተካተው ንቁ ተሳትፎ እያደረጉ እንደሚገኙ ይታወቃል። ከጅምሩ ግን ያልተሳተፉ በአብዛኛው እንግዲህ በዛ አጠራር ካውከስ አባል ፓርቲዎች፣ እንዲሁም በተለይ በአማራ ክልል ከተካሄደው የአጀንዳ ማሰባሰብ መድረክ ጀምሮ ተሳትፎ ያቋረጡ የተወሰኑ ፓርቲዎች ለምሳሌ መኢያድ፣ የሀፓናናት ከእነዚህ ጋር እንግዲህ በሂደቱ አልተሳተፉምና እዛው በቃ በዛው ሁኔታ መቀጠል አለባቸው የሚል አቋም የለውም። ኮሚሽኑ ቅድም እንደ ተገለጸው ሁሉን አካታች ሂደት መሆን ስላለበት በርካታ ጥረት ሲያደርግ ቆይቷል። ኦንቦርድ እንዲሆኑ በሂደቱ እንዲሳተፉ ከኦነግ ኦፌኮ፣ ሌሎችም ማለት ነው በኋላም ደግሞ ከወጡት ከመኢያድ፣ ከኢህአፓና ከእናት ፓርቲ አመራሮች ጋር ጽህፈት ቤታችን ድረስ በመጥራት በሚያነሷቸው ጉዳዮች ዙሪያ ተነጋግረናል። አብዛኛዎቹ የሚያነሷቸው ጉዳዮች ከሀገራዊ ምክክር ኮሚሽን ጋር የተያያዘ አይደለም። አብዛኛዎቹ የሚያነሷቸው ጉዳዮች ከመንግስት ጋር የተያያዙ ጉዳዮች ናቸው እና እነዛም በተመለከተ እንግዲህ ልናደርግ የምንችለውን ከማድረግ ውጪ ውሳኔ ሰጪ አካል እንዳለመሆናችን መጠን ይሄ ካልተፈጸመልን ይሄ ካልተደረገልን የሚለውን አይነት አቀራረብ ብዙ እንትልነው አንችልም። ግን ኮንሰርኖቻቸውን እንደ ኮንሰርን ወስደን አስፈላጊውን ነገር ለማድረግ ሙከራ ስናደርግ ቆይተናል። ወደፊትም ይቀጥላል። ያ ሌላው ከኮሚሽኑ ማቋቋሚያ አዋጅ ጋር በተያያዘ የሚያነሷቸው ጉዳዮች አሉ። ያው ማቋቋሚያ አዋጁ ወጥቶ ኮሚሽኑ ተቋቁሞ ኮሚሽነሮች ተሰይመው ስራ ውስጥ ከተገባ በኋላ ከዛ በፊት የነበረውን ነገር እኛን እንግዲህ የሚመለከተን እንደምታውቁት ከተሰየምንበት ጊዜ ጀምሮ ያለው ጉዳይ ነው የሚመለከተን። ከዛ በፊት ስለነበረው ሂደት እኛ ብዙ የምናውቀው ነገር የለም። ሆነስ እንዴት አዋጁ እንዴት እንደተረቀቀ እንዴት እንደጸደቀ፣ ምን አይነት ኢሹስ እንደተነሱ ምንም ወቀፍ የለንም። እንግዲህ በዛን ጊዜ ምናልባት የነበሩ የፖለቲካ ፓርቲዎች ይኖራሉ ተብሎ ይታሰባል። አይ ቲንክ ነበሩ ደግሞ እነሱ ያነሷቸው ነገሮች ሊኖሩ ይችላሉ። እኛ ግን በነዛ ላይ ብዙ ማለት አንችልም፣ ከመቋቋሙ ጋር የተያያዙ ጥያቄዎችን መመለስ አንችልም እና እንደዚህ አይነት ጥያቄዎች አሉባቸው። ሌሎችም ያነሷቸው ጥያቄዎች አሉ። ግጭቶች መቆም አለባቸው የሚሉ ግጭቶች መቆም አለባቸው። የእኛም አቋም ምንም ጥያቄ የለውም። እንዴት ነው የሚቆሙት? በምን አይነት ሁኔታ ነው የሚቆሙት የሚለው ነገር ግን መነጋገር ይጠይቃል። የሚመለከታቸው አካላት፣ በግጭት ውስጥ የሚገኙ አካላት ሁሉ ተቀራርበው መነጋገር አለባቸው ነው በእኛ በኩል ያለው አቋም። ተቀራርበው መነጋገር አለባቸው፣ መፍትሄው እሱ ነው የሚል አቋም ነው ያለን። በእኛ በኩል ብቻ ሀገር በመመካከር በመነጋገር ነው ችግሮቻን ልትፈታ የሚገባ እንጂ በመሳሪያ ችግሮች አለ ተፈታ አይገባም የሚል ጽኑ አቋም ነው ያለው። ኮሚሽኑ ስለዚህ ያን ለማድረግ የተለያዩ ሙከራዎችን ሲያደርግ ቆይቷል። ጥረቶች ሲያደርግ ቆይቷል። ከተለያዩ አካላት ጋርም በመነጋገር እነዚህ ችግሮች የሚፈቱበትን መንገድ በማፈላለግ እና የራሱን የሆነ አስተዋጽኦ ሲያደርግ ቆይቷል። ሌላው የሚያነሱት ነገር በፖለቲካ አመለካከታቸው ምክንያት የታሰሩ እስረኞች መለቀቅ አለባቸው የሚል ይህም በተደጋጋሚ እንግዲህ በእኛ በኩል መግለጫ ተሰጥቷል። በተለያየ ጊዜ ለዚህ ጉዳይ ማብራሪያ ስንሰጥ ቆይተናል እና ጥረትም ስናደርግ ቆይተናል። ሌላው በቅድሚያ በመንግስትና በፖለቲካ ፓርቲዎች መካከል ፖለቲካዊ ድርድር መደረግ አለበት ሀሳብ ነው ያነሱት። እሱንም በተመለከተ እንግዲህ ይሄ ያው ከሚመለከተው ጋር የሚካሄድ ስራ ነው ማለት ነው። እና እነዚህ እና የመሳሰሉ ጥያቄዎችን በማንሳት ራሳቸውን ከዚህ ሂደት እንዳገለሉ ነው እንግዲህ የገለጹት። እንግዲህ በእኛ በኩል እነዚህ ያቀረቧቸውን ጥያቄዎች ምንም እንኳን እኛ መፍትሄ የምንሰጣቸው በቀጥታ መፍትሄ የምንሰጣቸው ጉዳዮች ባይሆኑ ለሀገራዊ ምክክር ሂደት መሳካት አመቺ ሁኔታ መፈጠር ስላለበት፣ አመቺ ሁኔታ ደግሞ የሚፈጠረው እነዚህ አካላትም በዚህ ሂደት ሲሳተፉ ስለሆነ እና ይሄ ሂደት እነሱን ሊያሳትፋቸው እንዲችል ከተለያዩ አካላት ጋር በመነጋገር ለነዚህ ለቀረቡ ጥያቄዎች መፍትሄ እንዲፈልግላቸው በበኩላችን የተቻለንን ስናደርግ ቆይተናል። ኢሹስ ናቸው። ኮሚሽኑ በትጥቅ ትግል ውስጥ ያሉ ወገኖች በምክክር ሂደቱ መካተታቸው እና መሳተፋቸው ጠቀሜታ እንዳለው ያምናል፣ ፋይዳ እንዳለው ያምናል። እነሱን ያገለለ ሂደት መሆን አለበት የሚል እምነት የለውም። ምክንያቱም ሀገራዊ ምክክሩ ሬሊ ወደ ሀገራዊ መግባባት ለመምጣት የሚችለው እነዚህንም ባካተተ መልኩ የተካሄደ እንደሆነ ነው። ስለዚህ እነሱንም ኦንቦርድ ለማድረግ በእኛ በኩል የምንችለውን ማንዴታችን የፈቀደልንን ያህል ጥረት ስናደርግ ቆይተናል እና እነዚህ ጥያቄዎች ያው በየጊዜው ሲነሱ እንደነበረ ነው። በእኛ በኩል ከታጣቂ ኃይሎች ተወካይነን ወይም ግንኙነት አለን ከሚሉ ወገኖች ጋር በሀገር ውስጥና በውጭ ሀገራትም ውይይቶችን አድርገናል። ከፖለቲካ ፓርቲዎች፣ ከሃይማኖት ተቋማት፣ ከምርጫ ቦርድ፣ ከሚዲያዎች፣ ከፌዴራልና የክልል የስራ ኃላፊዎች፣ ከሲቪክ ማህበራት፣ ከተለያዩ ሀገራት ኤምባሲዎች፣ ከዓለም አቀፍ ቀይ መስቀልና የመሳሰሉት ተቋማት ጋር በዚህ ዙሪያ ውይይት አድርገናል። መፍትሄ የሚፈለግበትን መፍትሄ የሚበጅበትን ሁኔታ ለማመቻቸት ኮሚሽኑ የሚችለውን ያህል አድርጓል። ሌላው እንግዲህ ያጋጠመን ቻለን ቻለንጅ ወይም ተግዳሮት የግን የግንዛቤ ውስንነት ነው። በአጠቃላይ በምክክር ጽንሰ ሀሳብ በምክክሩ ሂደት እና ሂደቱን በሚያስተባብረው ኮሚሽን ዙሪያ ሰፊ የግንዛቤና የአረዳድ ልዩነት እንዳለ አስተውለናል። ይህም እንግዲህ አንዱ ተግዳሮት ነው። ሌላው ይህን የሚያባብሱ ሀሰተኛና የተዛቡ መረጃዎች በስፋት መሰራጨታቸው፣ እነዚህም እንደ ቻሌንጅ የወሰድናቸው ጉዳዮች ናቸው። በሂደቱ ላይ የሚኖረውን ተጽዕኖ ለመቀነስ እነዚህ ነገሮች በተለይ ከሚዲያዎች ጋር ቅንጅት በመፍጠር የተለያዩ ስራዎችን ለመስራት ጥረት አድርገናል። በውጤቱም የተሻሻሉ ነገሮች መኖራቸውን አስተውለናል። ሌላው ተግዳሮት ብለን እንግዲህ የያዝነው የጊዜ ጉዳይ ነው። ታይም ቅድም እናንተም በሰብሳቢው አማካኝነት ስትገልጹት እንደነበረ የሀገራዊ ምክክሩና ይሄ ሀገራዊ ምርጫ አንድ ላይ መምጣታቸው እሱ ራሱን የቻለ አንድ ተግዳሮት ነው። ሌላው ጊዜው እንግዲህ አሁን ያለነው መጨረሻ ምዕራፍ ላይ ነው። ሀገራዊ ምክክር ጉባኤውን ለመጥራት ኦልሞስት ጫፍ ላይ ነው ያለ ነው። ግን ስቲል የትግራይ ህዝብ ውክልና አላገኘንም እና እዛ አካባቢ በሌሎች አካባቢዎች እንዳደረግ ነው የተሳታፊ ልየታ እና የአጀንዳ ማሰባሰብ ስራ አልሰራም። ያ ባልሆነበት ሁኔታ እንዴት ይሆናል የሚለው እንግዲህ ይሄ ቀላል አይደለም። ይሄ ጊዜ ከጊዜ ጋር በጣም ሩጫ ውስጥ እንድንገባ ያደረገን ጉዳይ ነው እና የሀገራዊ ምክክሩና የምርጫው ጉዳይም ራሱ ራሱን የቻለ አንድ ቻሌንጅ ነው። እሱን በተመለከተ ከናንትም ጋር የምናደርገው ውይይት የተወሰነ የመፍትሄ ሀሳብ ይፈነጥቃል ብለን ተስፋ እናደርጋለን። ሌላው ግን ቅድም በዶክተር ዮናስ እንደተገለጠው በውጭ ሀገር የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ለማግኘት እና ለማነጋገር ለማዋየት ባሰብ ነው ልክ አደለም። እንደምታውቁት በውጭ ሀገራት የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ቁጥራቸው በርካታ ነው። ቀላል ቁጥር አይደለም ያላቸው ቅድም ሲገለጽ እንደነበረው ያላቸውም ኢምፓክት ቀላል አይደለም። በሀገራችን የፖለቲካ የኢኮኖሚ እና ማህበራዊ ህይወት ያላቸው በጎም ይሁን አሉታዊ ተጽዕኖ ቀላል ተደርጎ የሚወሰድ አይደለም። ስለዚህ የእነሱ መገኘት ከዚህም ደግሞ ከሀገራቸውም የተሰደዱበት የራሳቸው ምክንያቶች ስላሏቸው ገፊ ምክንያቶች ስላሏቸው የነሱን ሀሳብ ማሰባሰብ እና ለዚች ሀገር ይበጃል የሚሏቸውን አጀንዳ አይተምስ ከነሱ መውሰድ በጣም ጠቃሚ እንደሆነ አምነን ነው እዛ ውስጥ የገባ ነው። የተከፈለው ዋጋ ሪሊ ይህን ያህል ትልቅ ነው የሚባል አይደለም። ኦነስትሊ ሊደረግ ከሚገባው አንጻር ሲታይ ቁጥር ቁጥር ውስጥ የሚገባ አይደለም እና ወደፊትም ቢሆን ሌሎች ያልተካተቱ እንደምትቀድም ተጠቅሷል። አራት ቦታዎች ላይ ነው እንግዲህ ያደረግነው አፍሪካ፣ ሚድል ኢስት እና አውሮፓና አሜሪካ ወይ ኖርዝ አሜሪካ ነው ግን ሌሎች ደግሞ ያልተደረሱ ቦታዎች አሉ፣ ብዙዎች ማለት ነው። እነሱን በተመለከተ ቢያንስ አጀንዳዎቻቸውን የሚሰጡበትን ሁኔታ ለማመቻቸት አሁንም ጥረቱ እንደቀጠለ ነው እና እነዚህ የገጠሙን ተግዳሮቶች ናቸው። ምናልባት እናንተም ታውቋቸዋላችሁ ተብሎ ይታሰባል። በእነዚህ ዙሪያ በሚቀጥሉት ጊዜያት ጠቃሚ ሐሳቦችን በመሰንዘር ለእነዚህ ተግዳሮቶች ምላሽ ይሆናሉ የምትሏቸውን መፍትሄ ሀሳቦች በማቅረብ እና ጥሩ የውይይት ጊዜ እንደሚኖረን ተስፋ አደርጋለሁ። አመሰግናለሁ።